ግርግር ተፈጥሯል፣ ምን እንደሆነ አላውቅም። እስቲ ለማንኛውም ወደዛ ልጅ መግባት ይቻላል። የምን ሰልፍ ነው? እኔ ቀጠሮ አለኝ። ቢሯችን ቢዚ መቀመጫ እስከሚያሳጣው ያደረገው ለደንበኞች የሰጠናቸው ነገር ነው። ምንድነው? የሰጠናቸው ለሚለው ትረስትን እመኔታል ለደንበኞቻችን ሰጥተናቸዋል። ሞልቷል፣ ውስጥ ትንሽ ጠብቁ፣ ትንሽ ቆዩ። ብዙ ሰው አንቺን ላግኝ ይላል። እኔ ሚዲያ ላይ ስለቀረብኩኝ የእሷ ሊሉ ይችላሉ። አንድ አፍታ ግን በገባ ጥሩ ነበር። እኛም ወረፋ ይዞናል። ጠብቀሽ ጎድፈላ አሁን የምገኘው መካኒስ አካባቢ ነው። ውድ የሸገር ኢንፎ ሚዲያ ተከታታዮች ከዚህ ቀደም ማንነቴን ቀይሬ የመጣሁበት ድርጅት ዛሬ በግላጭ ምን አዲስ ነገር አለ ብዬ መረጃ ለመጠየቅ ነው እዚህ የተገኘሁት። ግርግር ተፈጥሯል፣ ምን እንደሆነ አላውቅም። እስቲ ለማንኛውም ወደዛ ልሂድ። ሞልቷል፣ ትንሽ ጠብቁ፣ ትንሽ ቆይ፣ ስለሞላ ትንሽ ጠብቁ መግባት ይቻላል? የምን ሰልፍ ነው? እኔ ቀጠሮ አለኝ። ሞልቶ አንድ አፍታ ግን ብገባ ጥሩ ነበር። ጉድ ፈላ። እንዳያችሁት ለመግባት ውስጥ ሞልቷል፣ መግባት አይቻልም እየተባለ ነው። ደግሜ መደወል ሳይኖርብኝ አይቀርም። ቁመቴም አጭር ነው። ሰው እንድይ እንዴት ነሽ ታዳስ? ይሄ ሁሉ ግርግር ምንድን ነው? ይቻላል። አመሰግናለሁ እንግዲህ ካሜራዬን ይዤ ገብቻለሁ። ያው መቼም ከዚህ ቀደም ራሴን ቀይሬ መጥቼ የጠየኩትን ዛሬ በግላጭ ለመጠየቅ በር ላይ የተፈጠረው ግርግር ምንድን ነው ብዬ ነው። አመሰግናለሁ፣ እንግዲህ ቀድመሽ ስላስገባሽ ቢራሽን በተወሰነ መልኩ በጣም ምንድን ነው የሚለው ለነገሩ በደንበኞች በጣም ክራውድ ሆኗል። ተረጋግተን ለማውራት እንዲመቸን ግን አንደኛ ላይ ወጣን። እኔ ቢሮ ተቀምጠን ያለው ነገር በግልጽ እናውራ። በዚህ በጠራራ ፀሐይ ተመልሼ ነበር። ግርግር ግን ቢያንስ አሁን እኔ ቅድም ቢያንስ ስድስት ሰባት ሰዎች እንግባ ቆይ አትገቡም በጣም ውስጥ ሰው አለ ሲባሉ ነበረ ምንድን ነው? ያው አንቺንም ስላስቆምልሽ በጣም ይቅርታ መ እኔ ማ እንደውም ቀጠሮ ስለያዝኩ አስገባቸው ሞክረናል ለው ለማስገባት ያው እንደምትሆኑ፣ ቢሯችን በጣም በሰዎች ተጨናንቋል፣ በደንበኞች ተጨናንቋል። ያው የሆነበት ምክንያት ደግሞ ከዚህ በፊትም ቴምብረን ታውቂያለሽ አንቺ አይደል? እውነት ነው። ከዚህ ቀደም እንደውም ራሴን ለውጭ የነበር መረጃ ለማግኘት የሞከርኩት ግን ያው ድምፄ አሳጣኝ። ከአንዳንድ አንድ አሁን ግን በግላጭ በፊት ለፊት መረጃ ለመጠየቅ ነው በመጣሁበት ሰዓት ይህንን ስመለከት ምንድን ነው ብዬ ነው። የአንቺ ሚዲያ እንኳን ያው የቴምር ደንበኛ ነው በሚገባርለ ምንድነው አዲስ ኦፈር ይዘን ወጥተን ነበረ። ሶስት ሳይቶችን ባንዴ ላውንች አድርገናል። አሁን እኮ ከሶስት ቀን በፊት ነው ይህን ላውንች ያደረግነው። ከምንም በላይ ግን ደንበኞችን እንደዚህ ቢሯችን ቢዚ መቀመጫ እስከሚያሳጣው ያደረገው ለደንበኞች የሰጠናቸው ነገር ነው። ምንድን ነው የሰጠናቸው ለሚለው ትረስትን አመኔታን ለደንበኞቻችን ሰጥተናቸዋልና በተለይ ደግሞ አሁን ካወጣነው ኦፈር ጋር ሁሉንም ያሟከለ ኦፈር ስለሆነ ደንበኞች በደንብ በሚባል ደረጃ እንዲሁም አሁን ቀሎ ነው አንቺ እያየሽ ያለሽው ምሳ ሰዓት ነው በእርግጥ እኔም ቀለል ይላል ብዬ ስላሰብኩ ነው ከአንቺ ጋርም ቀጠሮ ስኔዝ በድጋሚ እንኳን በደህና መጣሽ መስ አመሰግናለሁኝ ከዚህ ቀደም መጥቼ ያሉትን በተለይ አመኔታ ላይ ነበር እኔም ከዚህ ቀደም መጥቼ የሰራሁት ምን ያህል ይታመናል ምን ያህል እውነት ነው የሚለውን በደንብ ተመልካቾች መረጃ እንዲያገኙ መተማመን እንዲችሉ ነበር ያን ጥያቄ የጠየኩት። አሁን ደግሞ ይህ ሁሉ ግርግር የምትመለከችው የዛ አመኔታ ምላሽ ነው። ሰው አሁን በወጣናቸው ናቸው ኦፈሮች እያልሽ ነው እና ሶስት ሳይቶች ነው ያልሽ። ሶስት ሳይቶች ነው ያወጣ ምን መሰለሽ መስ ቤት መግዛት ስፔሻሊ ለአበሻ ለኢትዮጵያ ትልቅ ኢንቨስትመንት ነው። አንድ ሰው ደግሞ ቤት ሲገዛ ትንሽ ብር አለ ማውቶ ኢንቨስት የሚያደርገው ኢን ሚሊየንስ ብር አውቶ ኢንቨስት የሚያደርገው ማለት ነው እና አለመረከብ፣ በተፈለገበት ሰዓት አለመቀበል በጣም ዲሳፖይንት የሚያደርግ ፔንፉል የሆነ ነገር ነው። ምናልባት ወደ ቢሮችም ስለመጣሽ አንቺ ሚዲያች ላይ የሚያሉ ሰዎች ያውቁናል። ቴምር ፕሮፐርቲ የተጀመረው የማህበር ቤቶችን በመገንባት ነበረ። ስለዚህ የማህበር ቤቶች ሲገነቡ ደግሞ ደንበኞች ጋር ወይም ደግሞ ይሄ ቤት ፈላጊዎች ጋር ያለውን የጎደለ ነገር በደንብ ያውቀዋል። ቅሬታቸውን፣ ምን ያህል እንደተቸገሩ ያን ነገር ያውቀዋልና ቴምር ፕሮፐርቲ ሲቋቋም ያን ነገር ለመሙላት ነው። ምናልባት በሰፊው የሚታወቀው አንድ ነገር አለ፣ ቤትን እንደ ዳቦ ማከፋፈል። አሁን ራሱ በር ላይ እኮ ያለው ነገር እንደሱ ነው የሚመስል። ያ ምንድነው? አፎርደብል በሆነ ዋጋ ደንበኞቻችንን የተለያየ ቦታዎች ላይ አፎርደብል በሆነ ዋጋ ሁሉም አፎርዶ የሚያረጋቸው ዋጋ ማስረከብ ነው። ቴምር ጋር ስትመጪ ለየት የሚያደርገው ነገር ምንድነው? እዚህ ያለን ሳይሆን መሲ የት ነው የምትፈልጊው ነው፣ የት አካባቢ ይሆንልሽ ነው እሱ ደግሞ እስከዛሬም ግንብተን ያስረከብናቸው ቤቶቻችን ምስክሮች ናቸው። ስለዚህ ሁሉም ሎኬሽኖች ላይ በሚባል ደረጃ አፎርደብል በሆነ ዋጋ ስለምናወጣ ነው። ግን ከምንም በላይ ደግሞ ደንበኛው ወይም ደግሞ አበሻ ኢትዮጵያውያን ያጡት ምንድን ነው፣ ትረስት በተያያዘ ጉዳይ ነው እና ያን ነገር እየሰጠናቸው ስለሆነ ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ አሁን ላይ ከዚህ ቀደም የተገነቡም አሉ፣ አሁንም አዲስ የወጡም አሉና የከዚህ ቀደሙ ምን ላይ ደረሰ? ምክንያቱም የሸገር ኢንፎ ሚዲያ ተከታታዮች በአንድም በሌላ መልኩ የቤት ባለቤት ለመሆን ውል የፈጸሙ ምን ላይ እንደደረሰ ማወቅ ይፈልጋሉ። ከነሱ ተነስተው ደግሞ ሌሎችም አሁን በተለያዩ ቦታዎች ላይ ያወጣችሁት ስላለ እሱስ እንዴት ነው የሚለውን እስኪ መረጃ ንገሪን። ምናልባት ሰሞንኛ ነው ስላልሽ ከሰሞኑ ጀምሪልን። ከየትኛው ልጀምር? አዲስ ካወጣው ነው ኦፈር ወይስ ከዚህ በፊት ከአስረከበ? አዲስ ካወጣው ከሱ ልጀምር። እሺ፣ አዲስ ያወጣናቸው ኦፈሮች ሶስት የተለያዩ ቦታዎች ላይ ነው። ሁለት የመኖሪያ አፓርትመንቶች እና አንድ የንግድ ማዕከል ነው ያወጣነው። ያወጣናቸው ወርቅ ወርቅ የሆኑ ቦታዎች ነው። ስፔሻሊ ለመኖሪያ ተመራጭ የሚባል አካባቢ ነው። ቴምር መጀመሪያ ሲመርጥ የሚመርጠው ሎኬሽን ነው። ፕራይም ሎኬሽን ስለሆነ ሎኬሽኖቻችን ማለት ነው። ከዛ መሀል አሁን ሁለት የመኖሪያ አፓርትመንቶቻችን ያወጣነው ሳርቤት እና አቧሬሌ ነው መሀል ካሳንጅስ እንደሚባለው መሀል ካሳንጅስ ማለት ነው። አዋሬ ለካሳንጅስም ቅርብ ነው፣ በጣም ቅርብ ነው። እና ሁለት ሎኬሽን ላይ ያወጣነው ሳር ቤት እና አዋሬ ላይ ያወጣነው ከሎኬሽኖቹ በተለይ ደግሞ ያወጣናቸውም ኦፈሮች አሉ። ከሳር ቤቱ ልጀምርልሽ ወይስ አንቺ ሰፈርሽ ወዴት አካባቢ ነው? ካንቺ ሰፈር ወደዛ አካባቢ ምቀር ችግር የለም ሁሉም ይስማሙኛል እሺ። እንደዛ ከሆነ ከሳር ቤቱ ልጀምርሽ። ቴምርን ያው ሳር ቤትን በቁጥጥራችን ውስጥ ያስገባን ነው የሚመስለው። በጣም ውድ ከሚባሉ አካባቢዎች መካከል ወይም ደግሞ ለመኖሪያ ተመራጭ፣ በጣም ተመራጭ የሆነ አካባቢ ነው። ተመራጭ ሆነበት አካባቢ አካባቢው ለምንድን ነው? አካባቢ ላይ የተለያዩ ኤምባሲዎች አሉ፣ አፍሪካ ዩኒየን አለ። ስለዚህ ከሴፍቲ አንጻር ከሴኪሪቲ አንጻር ነዋሪዎች በደንብ የሚመርጡት ነው። ስፔሻሊ ደግሞ ግርግር የሌለበት አካባቢ ነው። በቃ ለመኖሪያ ተመራጭ የሆነ አካባቢ ነው። ሲቀጥል ደግሞ ከሴፍቲ አንጻርም በጣም ተመራጭ የሆነ ሎኬሽን በመሆኑ የተነሳ ማለት ነው። ሳርቤት እንግዲህ ቆንጆ አፓርትመንት ነው ይዘን የወጣ ነው። ያው ሲንግል አፓርትመንት ይሁን እንጂ ሲንግል ሆኖ እንደ ኮምፓውንድ መጠቀም ምትችው ነው። ከስንት እስከ ስንት ነው ካሪው? ማለት የስፋት መጠኑ ከባለ አንድ እስከ ባለ ሁለት እና ባለ ሶስት መኝታ ክፍሎችን ይዘን የቀረብ ነው። ባለ አንድ የለውም። ባለ አንድ ሳር ቤት ላይ ያለም፣ ባለ ሁለት እና ባለ ሶስት መኝታ ሰፋ ያለ ቤተሰብ ነው እንጂ ሳር ቤት ላይ መኖር ያለበት እንዲህ። ሌላው ስለማከራየት እንደምኩ ትናንሽ ካሪዎች ይመረጽ። ስለዚህ ባለ ሁለትና ባለባለ ሶስት መኝታ ክፍሎች ናቸው ይዘን የቀረበ። እዛ ላይ ምንድን ነው ያደረግነው? ሶስት አይነት አከፋፈን ይዘን የመጣ ነው። ያው አብዛኛው ሰው ወይም ደግሞ ብዙ ቦታ እንደሚታወቀው ቅድመ ክፍያ ተከፍሎ ቀሪውም በግንባታ ሂደት ነው የሚከፈለው። አለ እኛ ጋት የምርጋ ስት መጪ አብዛኛው ደንበኞች ተወዳጅ የሚያደርጉ አከፋፈላችን ምንድነው ዲስካውንታችን ነው፣ ትልቅ ዲስካውንት ነው የምናወጣው። አሁን ምን አከፋፈል ሶስት አይነት አከፋፈል ብይሻሉ። ከሶስት አይነት አከፋፈል የመጀመሪያው ምንድን ነው መቶ ፐርሰንት ለሚከፍሉ ደንበኞቻችን ሰላሳ አምስት ፐርሰንት እውነተኛ ቅናሽ እናደርጋለን። ስለዚህ ደንበኞች የሚገዙት በስልሳ አምስት ፐርሰንት ይሆናል፣ መኖሪያ አፓርትመንታቸውን ማለት ነው። አሁን ሳይልሽ የባሎት ሜታ ክፍሉ ስምንት ሚሊዮን ዘጠኝ መቶ ሺህ ብር አለ። እንደ የካሬያቸው የተለያየ ካሬ አማራጮች አሉን። እኔ አሁን የአንደኛውን ነው የምነግርሽ። ባሎት ሜታ ክፍል ስምንት ሚሊዮን ዘጠኝ መቶ ሺህ ብር አለ። ደንበኛውን ይህንን መቶ ፐርሰንት ልክፈል እና ሰላሳ አምስት ፐርሰንቱን ዲስካውንት ላግኝ የሚል ከሆነ በአምስት ሚሊዮን ሰባት መቶ ዘጠና አንድ ሺህ ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። ከዛ ከስምንት ካሬ ነው ለምሳሌ ሰማንያ አንድ ካሬ ነው ባሎት ሜታ ክፍል። በቂ በሚባል ደረጃ ነው ያለው። እስከ ሶስት አመት ድረስ ጥንቅቅ አድርገን እናስረክበዋለን ሳይቱን። አሁን ላይ ግን መቶ ፐርሰንት ልክፈል የሚል ከሆነ ሶስት ሚሊዮን አራት ሚሊዮን ብር ዲስካውንት እናቀርብለታለን። የባለ ሶስት መኝታ ክፍሉን እንደመሆን እንደ ኤግዛምፕል ብትሰጠች መቶ ሰላሳ ስጠይቅ ካሬ ያለን አስራ አምስት ሚሊዮን ሁለት መቶ ሺ ብር አካባቢ ነው ጠቅላላ ክፍያው የነበረው ማለት ነው። አንድ ደንበኛ ግን መቶ ፐርሰንት ልክፈል የሚል ከሆነ ወደ ዘጠኝ ሚሊዮን ዘጠኝ መቶ ሺ ብር አካባቢ እናደርግለታለን። የአምስት የስድስት ሚሊዮን ብር ዲስካውንት ከአንድ ቤት ላይ እናቀርብለታለን ማለት ነው። አዎ በጣም ትልቅ ዲስካውንት ነው። ያው ታይም ቫሪ ኦፍ መን የሚባለው ነገር ነው። ስለዚህ ደንበኞቻችን እነዚህን ብሮች አሁን ላይ ቀርሞ የሚከፍሉን ከሆነ ከነሱ ምንም አይነት ፔመንት ቀጣይ ፔመንት ሳንጠብቅ ቤቱን እናስረክባለን ማለት ነው። ስለዚህ ሰላሳ አምስት ፐርሰንት እውነተኛ ቀናሽ ያገኛሉ ማለት ነው። ይሄን የሰሙ ተወዳጅ ያደረገውም አንደኛው ኦፈሩንም ቢሮንም ቢዝ እያደረገው ያለው ይሄ ነው። ምክንያቱም መቶ ፐርሰንት በሚከፍሉበት ሁለት ሶስት ቤት መግዛት ይችላሉ ማለት ነው። በዲስካውንት እስፔሻሊ አሁን ሳር ቤት ላይ በአምስት ሚሊዮን ሰባት መቶ ሺ ብር መሀል ከተማ ከሚባሉ ወጣ ብለን እንኳን ኮንዶሚኒየም የማይገኝበት ዋጋ ነው። እና በሶስት ዓመት የሚረከቡትም በአምስት ሚሊዮን ሰባት መቶ ሺ ብር አሁን ላይ ቢገዙ። ስለዚህ የግርግሩ ምክንያት አሁን ገባል። ሪተርን ኢንቨስትመንቱ ሳር ቤት ላይ ስንት ነው? በዶላር የሚከራይ አካባቢ ነው። ሁለት ሺ ሶስት ሺ ዶላር በላይ ነው አሁን ላይ ሬንታል ብቻ እየተከራይ ያሉ እና ሪተርን ኢንቨስትመንቱ በጣም ከፍተኛ ነው የሳር ቤት ስለዚህ ደንበኞቹ አሁን ላይ ይሄንን ብር እኛ ጋር ከፍለው አግሪመንት ከፈረሙ በኋላ የአራት የአምስት ሚሊዮን ብር ዲስካውንት እያገኙ የቤት ባለቤት መሆን ይችላሉ ማለት ነው። ይሄ አንደኛው አከፋፈላችን ነው። ሁለተኛው አከፋፈላችን ደግሞ ያው በቅድመ ክፍያው ነው። 20 ፐርሰንት ቅድመ ክፍያውን ከፍለው ቀሪው 80 ፐርሰንት በሶስት ዓመት ካለምንም ወለድ ቀስ ብለው በግንባታ ሂደት በ15 ዙር ነው የሚከፍሉት። አብዛኛው ፔመንቶቻችን 20 ፐርሰንት ሴት ካደረጉ በኋላ ቀጣዩ ፔመንቶቻችን የሚሆነው 5 ፐርሰንት 10 ፐርሰንት ነው። አብዛኛው አምስት ፐርሰንት ነው የአይሆንበት ምክንያት ምንድን ነው? ቅድም ሚሽን እንዳደረግነው ነው የትረስቱ ጉዳይ ደንበኞቻችን ጋር አለ አይደለም። ስለዚህ እያንዳንዱ ፔኒ የሆነ ሳንቲም መቶ በኮንስትራክሽን ሂደት ነው የምንከፍለው። ዲስካውንት አንፈልግም ለሚልም ደንበኛ አምስት አምስት ፐርሰንቱ በሚከፍልበት ሰዓት እያየው ነው የሚከፍለው ማለት ነው። ስለዚህ ካልገነባን ያችንም አምስት ፐርሰንት ስለማንጠይቅ ለአምስት ፐርሰንቷን ብለን እንገነባለን ማለት ነው። ስለዚህ በግንባታ ሂደቱ ከኪሱ ነው ማለት ነው፣ ወይም ከራሱ ነው ቴምር የሚገነባው ቴምር አብዛኛው ፕሮጀክታችን ፋይናንሻሊ በጣም አሪፍ የሆነ ካምፓኒ ነው። ስለምን ነገር ሙሉ ለሙሉ ፎከስ አድርጎ የሚሰራው ሪስቴት ሴክተሩ ላይ ነው። ምንም አይነት ሳይድ ቢዝነስ የለውም። ፎከሱ ሁሉ ነገሩም ቴምር ሪስቴቱ ላይ ነው። ስለዚህ ፋይናንሻሊ በጣም አሪፍ የሆነ ካምፓኒ ነው ማለት ነው። ስለዚህ እዚህ ጋር ሜንሽን ያደረግኩልሽ ምንድነው፣ በግንባታ ሂደት ነው ስንል አብዛኛው ሰው የሚጠይቀው በኢትዮጵያ ብር ነው። አግሪመንታችን ኦፍኮርስ ግን በኢትዮጵያ አግሪመንት ስንል ምንድነው፣ ምንም አይነት የዋጋ ጭማሪ ብረት ጨመረ፣ ሲሚንቶ ጨመረ ብረት ጨመረ ብለን የምናስጨምረው ከደንበኛው ምንም አይነት ብር የለም ማለት ነው። በዚህ እስኪረከብ ድረስ ባለው እስካሌሽን የሚባል ነገር ቴምር ፎ ፐርቲስ ላይ እያለ ስለዚህ እኛውም በሶስት ዓመት ያለውን ፕሮጀክት አምስት ዓመት እንኳን ደንበኛው ፈርቶ አምስት ዓመት ይገፉታል ቢል እንኳን በመሀል የዋጋ ጭማሪ ደንበኛውን አናስከፍለው ማለት የሁለት ዓመቱ የዋጋ እስካሌሽን ማነው የሚጎዳው? ካምፓኒውን፣ እኛን ነው የሚጎዳው። ስለዚህ ሰርቶ ማስረከቡ ለራሱ ነው የግዴታ ውዴታ ነው ቴምር ላይ ለራሳችን ብለን ማለት ነው። ሶስተኛ ከፋፈላችን ስንመጣ ደግሞ እንደ ቅድመ ክፍያው ነው። ቅድመ ክፍያውን ከ30 ፐርሰንት ጀምሮ 20 ፐርሰንት ነው ብሻላለ 1 ፐርሰንት ጀምሮ 30 ፐርሰንት ጀምሮ ለሚከፍሉ ደንበኞች የ15 ፐርሰንት ቅናሽ እናደርግላቸዋለን ከከፈሉት ላይ ማለት ነው። ስለዚህ እንደየአቅማቸው ዲስካውንቶችንም አቅርበንላቸዋለ ደንበኞቻችን ማለት ነው። አሁን ይሄ ነገርኩሽ ኤግዛምፕል የሰጠውሽ የሳር ቤቱን ነው ማለት ነው። ወደ አቧሪ ስንሄድ ደግሞ ሁለት ብሎክ ነው እያስገነባ ነው የምንገኘው። አዋሪ እኔ እንኳን አሁን በደንብ ማወቅ የጀመርኩት ከሳይቱ ጋር በተያያዘ ነው። አዋሪ ሳይቱ ማለት ነው። የዛን ሰፈር አታውቂ ማለት ብዙ አላቆም ነበር። አሁን በሳይቱ ግን ስመላለስ አዋሪ እንደዚህ አምሮባታል እንዴት ነው ያልኩት። የሚገኘው ሳይታችን የቱ ጋር መሰለሽ? ከቤተ መንግሥት ወደ አዋሪ አደባባይ መሄጃው መንገድ ላይ ነው የሚገኘው። የድሮ ገበያው አካባቢ ወደዛው አካባቢ ነው የሚገኝ። ወደ አደባባይ ሳትጠይቂኝ ማለት ነው። በጣም ተመራጭ የሆነ አካባቢ ነው ለኢንተርናሽናል ሆቴሎች አካባቢ ላይ ያለ እነሸራተን፣ እነ ሂልተን አሉ እና ወኪንግ ዲስታንስ ነው የኢንተርናሽናል ሆቴሎች፣ ትምህርት ቤቶች አሉ ኢንተርናሽናል የሆኑ ትምህርት ቤቶች ነባር የሆነ ሰፈር ነው። ለቤተ መንግስቱ ቅርብ ነው፣ በጣም ቅርብ ነው። ለኤምባሲዎችም አካባቢ ያለ ወደ ቤላ አካባቢ የመሳሰሉት ላይ ማለት ነው። ወዴት፣ ምን አካባቢ እንሂድም ለሚል ደንበኛ ለሜክሲኮም፣ ለአራት ኪሎም፣ ለፒያሳም፣ ለሴቶች አደባባይም፣ ካሳንችስም በጣም ሴንተር እና ወኪንግ ዲስታንስ የሚባል ነው እና በጣም አሪፍ የሆነ አካባቢ ነው። አባሬ እዛ ላይ ሁለት ብሎክኖች ነው የምናስገነባው ከስንት እስከ ስንት ካሬ አማራጭ አለ? እዛ ጋ ባለ አንድና ባለሶስት መኝታ ክፍሎች ናቸው ያሉን እዛ ጋ ባሎትና ባለሶስት ብዬሻለ። ሳር ቤት ላይ እዚ ላይ ደግሞ ባለ አንድና ባለሶስት መኝታ ክፍሎች ብዬሻለ። ከሰባ ስምንት ካሬ ጀምሮ ነው አቧሬ ላይ እየሸጥ የምንገኘው። ቅድም ሳር ቤት ላይ ጠቀስኩት ኦፈሮች አሉ አለ ሶስት አከፋፈል መንገዶች አሉን ያልኩት ማለት ነው። በተመሳሳይ መልኩ እዚ አቧሬ ላይም እነዚህ አከፋፈሎች አሉን ማለት ነው። አሁን የባለ አንድ መኝታ ክፍሉን ብሰራለሽ ስምንት ሚሊዮን ሶስት መቶ ሺህ ብር ነው ጠቅላላ ክፍያ ሰባ ስምንት ካሬ ማለት ነው። ባለ አንድ ነው ሰፊ ነው። ከፈለገ ደንበኛ ባለ ሁለትም ተደርጎ ይሰራልኝ ማለት ይችላል። ስለዚህ ስምንት ሚሊዮን ሶስት መቶ ሺህ ብር ነው። መቶ ፐርሰንት ልክፈል ለሚል ደንበኛ አምስት ሚሊዮን አራት መቶ ሺህ ብር ይሆናል ማለት ነው። ኦልሞስት ከሶስትና ከአራት ሚሊዮን ብር በላይ ከፍ ያለ ዲስካውንት ነው። አለበዛ ደግሞ በቅድመ ክፍያው በሀያ ፐርሰንት መስተናገድ ይችላል። የስምንት ሚሊዮንን ሀያ ፐርሰንት ከፍ ማለት ነው። ባለሶስት መኝታ ክፍልን ብናየው መቶ አስራ ሰባት ካሬ እንደ ኤግዛምፕል ልስጥሽ ነው መቶ አስራ ሰባት ካሬ ያለን ጠቅላላ ክፍያ ወደ 12 ሚሊዮን 500 ብር አካባቢ ነው። በካሬ ይቀንሳል ማለት ነው፣ በተወሰነ መልኩ ከሳር ቤት ጋር ትሄድሽ የካሬ ልዩነት አለው። መቶ ፐርሰንት ለሚከፍል ደንበኛ እዚህ ጋ 12 ሚሊዮን 500 ያልኩሽ ወደ 8 ሚሊዮን ብር አካባቢ ይጠጋል ማለት ነው። ሶስት መኝታው ማለት ነው። ስለዚህ የሶስት የአራት ሚሊዮን ብር ዲስካውንቶችን በትንሹ እያቀረበ እንገኛለን። ማለት ትልቅ የሚባል ዲስካውንቶች ነው ለደንበኞቻችን። ከቦታውም አንፃር ካለውም እንግዲህ ሰላሳ አምስት በመቶ ቅናሽ ተደርጎ ባለ ሶስት መሞታ ስምንት ሚሊዮን ብር ከሆነ አይገመትም፣ አይገኝምም፣ አይገመትም። በትክክል ይሄ ተግባራዊ ሆኖ ሲረከቡ ደግሞ ደስታው ምን ያህል እንደሚሆን በደንብ ምንም ጥያቄ የለውም። አሁን ስለዚህ ካነሳን አይቀር ቅድም ምን ላይ ደረሱ ያልሽ ጥያቄ አለና አሁን ከዚህ ኦፈር ጋር ተያይዞ ያወጣናቸው ሳይቶች ነበሩ። ምናልባት አንቺ ሚዲያው ላይ ስትመጪ ያኦፈር ከነበር አላውቅም። የዛሬ አመት መስከረም አካባቢ ያወጣን ኦፈር ነበር። ቴምር ፕሮፐርቲስ ወደ ፕሮሞሽን ገብተን አናውቅም። በነገራችን ላይ ያልሰሙ ደንበኞችም ካሉሽ እንግዲህ ቴምር ፕሮፐርቲስ ከተቋቋመ ወደ አስር አመት በላይ ቆይቷል። ከአስር አመት ውስጥ ከስምንት በላይ የሆኑ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን በተባለበት ሰዓት እና ይሄ ጥራቱን ጠብቀን አስረክበናል። እነሱ ሄደው ማየት የሚችሉ ነዋሪዎች ገብተውበት እየኖሩበት ያሉ ሳይቶች ናቸው፣ ሁሉም ሳይቶቻችን ማለት ነው። ግን ወደ አስር ዓመት የሚጠጋ ላይ ወደ ፕሮሞሽን ገብተን አናውቅም። ትምህርት በሰፊው መታወቅ የጀምረው መቼ ነው? ሁለት ሺህ አስራ ሰባት ጀምሮ ነው። ሁለት ሺህ አስራ ሰባት ወደ ፕሮሞሽን ስንገባ ምን አይነት ኦፈር ይጠመጣል? ስልሳ ፐርሰንት ክፈሉ፣ አርባ ፐርሰንቱ እኛ ዲስካውንትን አድርግላችሁ ወይም ስልሳ አርባ በሚባል አከፋፈል መተን ነበር። እና እርግጠኛ አይደለሁም። የምትመጪው መስከረም ላይ ነው የመጣሁት። ተመልካቾች ያስታውሳሉ። በጣም ብዙ ቤት የገዙ አሉ። የእነሱን ቤት ምን ደረሰ የሚለው ኃላፊነትም ስላለብኝ ያኔ ደግሞ ተከታትዬ መጥቼ እንዴት ነው የሚለውን ጠይቃለሁ ብዬ ነው። እንግዲህ ያኔ ያገኘሁት የሽያጭ አማካሪ ሌላ ሰው ነበር በቦታው ላይ። አንቺ በኃላፊነት ላይ ሆነሻል። እንግዲህ ሴቶች ይበረታታሉ። ይበረታታሉ ይሄ ኦፈር ፈረ ያነሳው ልጅ ለምንድን ነው? እዚህ ሰርቪስ ላይ አንድ ፈሪደ ሰርቪስ ላይ ብቻ ነው። ሀያተማ አካባቢ ወደ ሞኒተር ጋርመንት ጋርማ አውጥተን ነበረ፣ እንደ አይነት ኦፈሮች ማለት ነው። አሁን ሰርቪስ ላይ ኦፈር ስላወጣን ከሰርቪስ ጋር የተያዘ ምን ላይ ደረሰ የሚለውን ነገር ልንገርሽ ብዬ ነው። ሰርቪስ ጋር ወደ ቫቲካን ኤምባሲ መውረጃ ጋር የዛሬ አመት ኤግዛክትሊ መስከረም አካባቢ ነበረ። ፋውንዴሽን ላይ ነበረ፣ ፕሮዳክት ነበረ፣ ገና ፋውንዴሽን ላይ ነበረ። ደንበኞች ምን አለ ስልሳ ፐርሰንት ክፈሉን፣ አርባ ፐርሰንቱን እኛ ኦፍ እናድግላችሁ ብለን መጣን በማለት ባልጠበቅነው ሁኔታ በጣም ብዙ ደንበኞች ናቸው ከእኛ ጋር ቤተሰብ የሆኑት ማለት ነው። የጻሳለ አምኖንም በዛ ሰዓት እኛ ጋር ኢንቨስት ስላደረጉ ያው እናመሰግናለን። አሁን ፕሮግረሱ በሚገርሙች ሁኔታ ጂ ፕላስቴን ነው ብዬሻለው። በሶስት ዓመት የምናስረክበው ፕሮጀክት ብለን የተነሳ ነው በአንድ ዓመት ውስጥ ሀያኛ ስላፍ ሰርተን ጨርሰናል። ከስር ደግሞ የፓርቲሽን ስራዎች ኦልሞስት እየተጠናቀቁ ይገኛሉ። ወደ አስረኛ ላይ የፓርቲሽን ስራዎች ደርሰዋል ማለት ነው። ስለዚህ ሁለት ዓመት ሶስት ዓመት ያልነውን አንድ አመት ጊዜ ውስጥ ከግማሽ በላይ ስልሳ ፐርሰንት ሰባ ፐርሰንት በላይ የሆነውን ኮንስትራክሽን በሚገባ ሰርተነዋል ማለት ነው። ሄደር ሳይቱን ብታዩ እንኳን የስላቡ ጥራት ቲክነሱ ኤቭሪቲንግ በጣም ደንበኞች እንዲወዱት ያደረገው ነገር ነው። ቴምር ላይ የሚገርምሽ ነገር እኛም ደሞ አብዛኛው ኢትዮጵያ ስለሆነ ነው እንጂ ዴሊቨሪ መጠየቅ የለበትም የእኛ ግዴታ ነው። እስከ ሸጠን ድረስ ማድረስ ግዴታችን ነው። ደንበኛ ወደ ቢሮችን ሲመጣ መጠየቅ የምንፈልገው ነገር ምንድነው? የግንባታ ጥራት እንዴት ነው? በምን አይነት ማቴሪያል ነው የሚሰሩት? ምን አይነት ማንፓወር ነው የምትጠቀሙት? የሚል ጥያቄ ነው። ከደንበኞቹ ኤክስፔክት የምናደርገው ያው ከዚህ ቀደም የትረስት ጉዳይ ብዙ ነገር ኢትዮጵያ ላይ ጎዶሎ ነገር አለ ትረስት ጋር እና ግዴታችን ነው መገንባት ግዴታችን ነው ጥራቱ ነው። እንደውም ደንበኛ እንደውም አብዛኛው ደንበኛ የሚሆን እንዴትም ስሩት ቤቱን አስረክቡኝ ብቻ ነው የሚለው፣ ግን ደግሞ በጥራት መስራት ግድ ነው። እኛ ዴሊቨሪ ታይሙን ያለፍነው ነገር ነው ግዴታችን ብለን የምናስቀምጠው ነገር ነው እየሰራን ያለነው የምንለይ ነው ነው፣ የግንባታ ጥራቱ ላይ ነው። በምን አይነት መልኩ ነው የግንባታ ጥራት? ኮንክሪት ኢትዮጵያ ላይ ደረጃ አንድ ከሚባል ኮንክሪት ጋር ነው አብረን የምንሰራው። ማምፓወር ላይ በጣም ፎከስ አድርገን ሰላሳ ዓመት አርባ ዓመት ልምድ ካላቸው ጋር ነው አብረን እየሰራን ያለ ነው። ለእሱ ደግሞ ግንባታውን ማንም ሰው ሄዶ ቢያየው ጥራቱን በደንብ የሚመሰክርበት ነገር ነው። እዚ ለደንበኞች የምናቀርበው ምናይም ቤት ነው። ዴሊቨሪ ታይም ብቻ ሳይሆን ጥራታቸውን የጠበቁ የመኖሪያ ቤቶችንም ነው እያስረከብን የምንገኘው። ስለዚህ ሌላ ተወዳጅ ያደረገው ቴምርን ለዛ ነው ማለት ነው። እንግዲህ ቴምር እያለች ቴምር ፊት ለፊት እየበላው ቢሆን የበለጠ ስለዚህ አሁን አጠናቃችሁ ሳታስረክቡ ሌሎች ሳይቶችንም እያወጣችሁ ነው፣ ጎን ለጎን የመገንባቱ ነገር አንዱ አንዱን አይጫ ነው? እንዴት ነው? በፍጹም ሁሉም ላይ ኮንስትራክሽን ማንፓወሮቻችን የተለያዩ ናቸው የሚሰጡት ማለት ነው። ስለዚህ ጎን ለጎን ሁሉም እየተሰራ ያለው ማለት ነው። ወደ ሀያት አካባቢም ባለፈው መተሽ ሪቪው አድርገሻል። አሁን ሎሚያር ሱፐርማርኬት ጋር ያለውን ሳይታችን ያን የሰጥ ቴጂ ይመስለኛል ሁለተኛ ሶስተኛ ላይ ነበር የነበረው አሁን ላይ ጂ ፕላስ ቴን ነው ብለንሽ ነበረ። አስረኛ ስላፍ ተጠናቆ አልቋል ማለት ነው። ከስር የፓርቲሽን ስራ እየተሰራ ነው የሚገኘው። ስለዚህ ሁሉም ሳይቶቻችን ላይ የራሳቸው የሆኑ የኮንስትራክሽን ባለሙያዎች ተቀጥረው ሁሉም ላይ አክቲቭ እየተሰራ ነው። ለዛ ደግሞ ምስክሮቻችን ያው የገዙ ደንበኞች ብለሻል። የገዙ ደንበኞች እንደዚህ ጥያቄ ለነሞ ያቀርቡ ለምንድን ነው ታውቂያለሽ? እያዩት ነው ፕሮግረሱን። በምንድን ነው የሚያዩት? ያሁን በጣም ብዙ ተመልካቾቻችን ከኢትዮጵያ ውጭ ናቸው። ይስ አይተው በምንድን ነው የምታደርጉት? ቤተሰብ ነው የሚልኩት ወይስ በቪዲዮ ነው የምትልኩላቸው? እንዴት ነው? እንዴት መሰለሽ ብዙ ቦታ ያልተለመደ ነገር እኛ አለን። በየፕሮግረሱ ከፍ ባለ ቁጥር በየአራት ወሩ በየአምስት ወሩ ኮንታክት እያደረግናቸው ተወካይ ካላቸው ተወካዮች መጥተው እንዲጎበኙ የምናደርግበት አለ። ሳይት ቪዚት ይኖረናል ለደንበኞቻችን፣ ለገዙን ማለት ነው። ሌላው ደግሞ ምንድነው ቻናሎች አሉ ቴሌግራም ላይ ዌብሳይቶች አሉ፣ እና ዌብሳይቶች ላይ በየጊዜው አፕዴት ይደረጋል። ስለዚህ ደንበኞች ቀጥታ እዛ ላይ የገዙትን ቤቶች ምን ላይ ፕሮግረስ እንደደረሰ ቀጥታ ማየት ይችላሉ ማለት ነው። ስለዚህ አስተማማኝ እስካሁን እንግዲህ እኔም ጋር የደረሰ ቅሬታ የለም። በነገራችን ላይ ግን ደግሞ ኃላፊነትም ስላለ ያን የጠየቅነው ዛሬ ምን ላይ ደረሰ የሚለውን ለማወቅ ምለው እዚህ የተገኘ ነው። እንግዲህ አሁን በተለይ የነገርሽን የሳር ቤትና ያዋሬው በደንብ ተወዳጅ ሳይቶች ናቸው። ቅናሹን ደግሞ በጣም የሚገርም ነው። አዎ በጣም ትልቅ ቅናሽ ነው። ስፔሻል ደግሞ መቶ ፐርሰንቱን የምንክፈል ለማይል ደንበኛ ከሳይቱ ከሎኬሽኑ ቲምር ጋር ቤተሰብ ከመሆን አንፃር ከብዙ አንግል አንፃር በቅድመ ክፍያው ብቻ ገዝተው ቀሪውን በግንባታ ሂደት መክፈልም ይችላሉ። ቀስ ብለው ማለት ነው የፎይታ ጊዜ ማላቸው ቀስ እያሉ መክፈል መጠቀም ይችላሉ። ስለዚህ ይሄኛው ኦፈር የወጣ በመቶ ፐርሰንት ለሚከፍሉ ብቻ ሳይሆን በአከፋፈልም ለሚከፍሉ ይችላሉ። ስለዚህ ያለፈው መምን ላይ ደረሰ ብቻ ሳይሆን አሁን እጃችንም ላይ ይሄ አለ እያልሽ በጣም ይቀራርሙ ቦታዎችን ነው እየነገርሽን ያለሽው። የሸገር ኢንፎ ሚዲያ ተከታታዮችም በደንብ የዚህ ነገር ተጠቃሚ እንደሚሆኑ አምናለሁኝ። ከዚህ ቀደምም የቤት ባለቤት የሆኑ ምን ላይ የደረሰ ለሚለው በቂ መረጃ ያገኛሉ ማለት ነው። መቼም አሁን ላይ በቀላሉ ራሳቸው እንደ በፊት ግዴታ እዚህ ወኪል ወይ ቤተሰብ ይኑር ተብሎ አይጠበቅም አይደለ? ስ ስለሱ ደግመሽ ንገሪ። ውጭ ያሉ ደንበኞቻችን ተወካይም ባይኖራቸው ሙሉ መረጃ ከሽያጭ ሰራተኞቻችን ወስደው አግሪመንቶችን በዴቼል መፈፀም እንችላለን ማለት ነው። በዴቼል ከንላቸው የቤት ባለቤት መሆን ይችላሉ። እዚህ ተወካይ ባይኖራቸውም ያን ያህል ችግር የለውም። ቀጥታ አሁንም ደግሞ የውጭ ሀገር ዜግነት ያለውን ሰው ባለቤት መሆን የሚችልበት ህጎች እየወጡ ነው። ስለዚህ ያው ነገሮች እየቀለለ እየመጣ ነው። ኢትዮጵያ ላይ የቤት ባለቤት ለመሆን እንደዘንድሮ ቀለውም አያውቅም። እንግዲህ በተባለበት ጊዜ ተጠናቆ ደግሞ የበለጠ ተረክበው እኔ አሁን እሱን ነው የምናፍቀው። አንቺም አንደኛዋ ቴስቲሞኒያችን ሆኛለሽ እነት ነው ብዙ ደንበኞች ኢንቨስት ስላደረጉ በደምጥያሽ የሚገርምሽ ነገር ቴምር ላይ አንድ ሰው መጥቶ ኢንቨስት ካደረገ አንድ ሳይት ሬፕ ብቻ የሚቀር አይደለም። አቅም እስካለ ድረስ ሁለት ሶስት ቦታ ይገዛል። እሱ ባይገዛ ቤተሰቦቹ ነው ሪኮመንድ ያደርጋል። ይህን ያህል አምኖበት ነው። አንድ ደንበኛ ሲያምን ነው አለ ለተለያየ ሰው ሪኮመንድ የሚያደርገው። ስለዚህ ቴምር ላይ አንድ ኢንቨስት ከማድረግ የገባ ደንበኛ አይወጣም። በጣም ደስ ይላል። የት የት ሳይት ናቸው እስካሁን ያሏችሁ? እስከዛሬ ያስረከብናቸው ከሆነ ወደ ምንድነው የሚባለው ወደ ላፍቶ፣ ወደ ሀያት አካባቢ፣ ወደ አራት ኪሎ፣ ወደ ጠና ተራ አካባቢዎች ላይ በደንብ ወደ ለቡ አካባቢ በደንብ ቤቶችን ጠቃሚ ያስረከብ ናቸው ናቸው። አሁን ደግሞ በዚህ አመት እስከ ኔክስት ይር ደግሞ ምን አስረክባቸው ጋርመንት ላይ አሁን ፕሮጀክታችን ወደ 80 ፐርሰንት፣ 90 ፐርሰንት በላይ ደርሷል። የሚታይም ነገር ነው። ሱማሊ ተራ ያለው ፕሮግረሳችንን ወደ መጠናቀቁ ላይ ነው የሚገኘው። ሀያት አካባቢ ሀያት አደባባይ ላይ ትልቅ ሳይት አለን። የምታውቂው ከሆነ አደባባዩ ፊት ለፊት ስ ጥር ላይ መተሽ የሰራሹ አለ ኔክስት ይር ላይ ኔክስት ይር መጀመሪያ አካባቢ ላይ እናስረክባለን ብለን እናስባለን። ምክንያቱም ጂፕላስ ቴ ነው ብሻለ አስረኛ ስራ ባልቆ የፓርቲሽን ስራ የተሰራ ይገኛል። በሶስት ዓመት ያለውን በሁለት ዓመት እኛ ጋር ኔት ነው ከቻለ በሁለት ዓመት እናስረክብ በሶስት ዓመት ያለውን ፕሮጀክቶቻችን ቀድመን ለማስረከብ እንሞክራለን። ካልተቻለ ግን በተባለበት ጊዜ ካለምን ብዲ ላይ እናስረክባለን። ይሄ ግን አምስት አምስት ፐርሰንት መክፈል ይችላል ያላችሁት ደንበኛ ድንገት እናንተ ቀድማችሁ አጠናቃችሁ ይሄን ሀል ፐርሰንት ቀሪ ይኖርብሃል፣ አጠናቀህ ተረከብ ስትሉት ምናልባት ያው ፔመንቶች ላይ ሊፈጥንባቸው፣ ግንባታውን ባፋጠነው ቁጥር ሊፈጥን ይችላል የሚባል ነገር አለ። ምንድነው ግን እኛ አከፋፈሉን እኛ ግንባታችን ቀደም ብናረገው እንኳን የግንባታ ወይም ደግሞ ይሄ የክፍያ ፔመንት ስኬጁላቸው በሶስት ዓመት እስካልነው ድረስ የምንሰጣቸው የፎታ ጊዜዎች ይሆናሉ። እንኳን እኛ መክፈል አቅቷቸው ምስጥ እኛ ቀድመን ገንብተን አደለም እኛ በተባለበት ጊዜም ሆኖ መክፈል የሚያቅታቸው ደንበኞች አሉ። ሁሉም ሰው እጁ ላይ ብር ላይኖር ይችላል። እንደዚ ቴምር ወይዘ በጣም ፍሌክሲብል እንደዚ ነገሮች ላይ የሚያውቀው ያውቀዋል። ቴምር ላይ ቤተሰብ የሆነ በደንብ ያውቀዋል። ብር አጣችሁ ብለን ሪዛይን እንዲያደርጉ የምናደርጋቸው ደንበኞች በጣም የተወሰኑ ናቸው። ካቅም በላይ ካልሆነ በስተቀር ማለት ነው። ስለዚህ ፍሌክሲብል ነው። አንዱ ሳይት ላይ ብር ቢጎላቸው እና የተወሰነ ጊዜ ይጠብቅናቸው ቢያጥራቸው እንኳን ሌላ ሳይት ላይ ነው ኮንቨርት የምናደርጋቸው እንጂ ውጡ ብለን የምናባርርበት አይነት ነገር የለም። እድል ለመስጠት የተለያዩ መንገዶች ስ ገንዘብ ላይ ብቻ አለማተኮር የምንሰራው ቤተሰብ መሰብሰብ ላይ ነው የሚሰራው ቴምር ማለት ነው። በጣም ደስ ይላል። እንግዲህ በደንብ በቂ ነገር ያገኘው ይመስለኛል። እንደው ለሸገር ኢንፎ ሚዲያ ተከታታዮች በተለይ ብለሽ የምትይው ጠቅልል አድርገሽ የምታስተላለፊው መልእክት ካለ እና የሚፈልጉት የቀረ የሚሉትም ነገር ካለ አንቺን ቢያገኙሽ ደስ ይለኛል እና በዛው መገኛ ስልክሽ ነው። እሺ እኔ እንኳን ማግኘት ባይችሉ የሺያ ሰራተኞቻችንም አሉ፣ እንዲሁም እኔም ቢሮም ቢመጡ በስልክም ላገኝ ይችላሉ። ብዙ ሰው አንቺን ላግኝ ይላል አዎ ያው እኔ ሚዲያ ሊ ስለቀረብኩኝ እሷ ሊሉ ይችላሉ። ግን በስራችን ሽያር ሰራተኞች ስላሉ እነሱንም ኮሚኒኬት ማድረግ ይችላሉ። ማንም ሰው ግን ቢሯችን ከመጣ እኔም በአካል ማግኘት ይችላል። ስልኮቻችንን ደግሞ በዋትሳፕ በቴሌግራም እንዲሁም በቀጥታ ስልክ ማግኘት ይችላሉ። እሱን ደግሞ እናስቀምጥላቸዋለን ለደንበኞቻችን ማለት ነው። ዋናው በቴምሬ ቤት ባለቤት ለመሆን አሁን በወጡ ኦፈሮች ባለሙያም ሌላ ማግኘት ይችላሉ። እንግዲህ የመኖሪያ አፓርትመንት ብቻ ሳይሆን የንግድ ሱቆችን ብለሽ ነበር፣ ሚንሽን ያላደረግነው ነገር እሱ ነው። የት ነው የንግድ ሱቅ ያለው? የንግድ ሱቆቻችን ገላን ነው፣ ቃሊቲ። ገላን የምታውቂው ከሆነ አሁን ላይ ወደ ከተማነት እየተቀየረ ያለ አካባቢ ነው። ኮንዶሚኒየሞች አሉ፣ ትምህርት ቤቶች አሉ ነው በጣም ብዙ ነዋሪዎች አሉ። ይሄ ደግሞ አዲሱ ኤርፖርትም እዛ አካባቢ ሊገነባ ነው እየተባለ ነው የሚገኘው፣ እና አሪፍ አካባቢ የሚሆን ነው። እስፔሻሊ ደግሞ አሁን ላይ ለካፌ፣ ለፋርማሲ ትላልቅ ካሬዎችን የሚፈልጉ ደንበኞች ማግኘት የሚችሉበት ሎኬሽን ላይ ነው። ጂፕላስ ሰቨን ነው። እስከ አራተኛ ድረስ የንግድ ማዕከል ነው፣ በጣም ሰፊ የንግድ ማዕከል ነው። እዛ ላይ ደግሞ ከሁለት ሚሊዮን አምስት መቶ ሺህ ብር እስከ አራት ሚሊዮን ሶስት መቶ ሺህ ብር የንግድ ሱቆችን እንደየካሬያቸው እና እንደየወለሎች ማግኘት ይችላሉ። ከደንበኞች የሚጠበቀው ቅድመ ክፍያ ከ500 ሺህ ብር ጀምሮ እየከፈሉ መግዛት ይችላሉ ማለት ነው። ስለዚህ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን እዛ ማግኘት ይችላሉ። እዚህ ላይ የምን አይነት ኦፈር አለ? መቶ ፐርሰንት ለሚከፍሉ ደንበኞች የአስር ፐርሰንት ቅናሽ እንሰጣለን። ሁለት ነጥብ አምስት ሚሊዮን ብር ከከፈለ መቶ ፐርሰንት ልክፈል የሚል ደንበኛ ካለ የአስር ፐርሰንት ቅናሽ እንሰጣለን። አለበዛ በቀር መክፍያው አምስት መቶ ሺ ብር ከፍሎ ቀሪውን እንደ መኖሪያ ቤቶቹ በግንባታ ሂደት የሚከፍሉት ይሆናል ማለት ነው። እንግዲህ በጣም ብዙ አማራጮችን ይዛችሁን የመጣችሁት ፒያሳ ላይ ነበር። የነርሱ ጎደር በምንታወቀው ደግሞ ገባ ብለን ወደ ገላል ሁሉንም ተደራሽ ለማድረግ ገብተናል። በጣም ደስ ይላል። እንግዲህ በንግድ ሱቆቹም በመኖሪያ አፓርትመንቶቹም እንግዲህ ማን ነው ባለድል በሚገባ የሚያሰኝ ነው ይሄ ኦፈርም፣ ለተወሰነ ጊዜ ነው። አሁን ደንበኛ በጣም ቢዚ እያደረገ ያለው እኛም እየተቸገርንበት የመጣው ምንድን ነው ኦፈር እናወጣለን። አክቹዋሊ ግን ኦፈሩ ከማለቁ በፊት ነው ቤቶቻችንን ጨርሰን የምንወጣው። ግን በዛ ሁኔታም ደንበኛ ካለፈ በኋላ ይህን ኦፈር እንጠቀም ሌላ ሳይቶች ላይ እያለ ይመጣል። ስለዚህ ይሄ ኦፈራችን ለተወሰነ ጊዜ ብቻ ሁለት ሳምንት ግፋ ቢል ነው የምናደርገው ከዚህ በዚህ ሁለት ሳምንት ውስጥ የመኖሪያ አፓርትመንት መምጣት አለባቸው የሚገባው ባለቤት የሆኑ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ከግር ግሩም ወሰድ አድርገሽ ወደዚህ ስላስገባሽኝ እንዲሁም ደግሞ ለተመልካቾች ይሄንን መረጃ ስለሰጠሽ እጅግ በጣም ከልብ አመሰግናለሁ። እኔ መስ በጣም አመሰግናለሁ። ያው የደንበኞችሽ ጉዳይ ጉዳይ ነው ብለሽ ምን ላይ ደረሰ የሚለውን ነገር ለማጥናት ወደ ቢሯችን ስለመጣሽ በጣም ደስ ብሎኛል። በጣም አመሰግናለሁ።